ሰላም ሰላም ውድና የተከበራችሁ የኔ ዩቲዩብ ተከታታዮች መሰረት ወይም መሰረት ዩቲዩብ ተከታታዮች ዌልካም፣ እንኳን ወደ እኔ ቻናል በሰላም መጣችሁ እያሉ ውዶቼ፣ ማሮቼ ያው ቻናል አስዬ ቻናል የሚል አሁን በቅርብ ተዘግቶብኝ ነው። በቀለፍች ለፍቼ ተዘጋብኝ ማለት ነው። እና አሁን በአዲስ ቻናል መሰረት በሚል ቻናል መጥቻለሁ። የኔ ውዶች፣ የእኔ ማሮች፣ የኔ ፍቅሮች ይህንን ቪዲዮ ያያችሁ ሁሉ ሰብስክራይብ አድርጉኝ በቅንነት ማለት ነው። በቅንነት እንዳታርፉሽ መቼም አይከፈልበትም። አይደለም። አዎ ይሄ የሚከፈልበት ነገር ነው የሚታለፈው። ይሄ ስለማይከፈልበት በቅንነት ሰብስክራይብ፣ ላይክ አድርጉኝ ማለት ነው። ሰብስክራይብ አድርጉኝ እና ያው በጣም የለፋውበት ቻናል ስለተዘጋብኝ ትንሽ ትንሽ ደብሮኛል፣ ከፍቶኛል ማለት ነው። እና ሰባ አድርጉኝ። እሺ፣ ተወዳችሁ፣ ተወዳችሁ። አዎ እና ዛሬ ምንድነው ርዕሴ ማለት ነው። በርዕስ መጥቻላችኋል። ርዕሴ ምንድነው? ውሸት ውሸት የሚል ርዕስ ነው። ወይ ነው ውሸት ውሸት። ማን ነው እንደኔ በጣም ውሸት ውሸት የማይወድ ሰው ማን ነው እንደኔ ማለት ነው። እና ርዕሴ ውሸት ነው ማለት ነው። ውሸት በሚል ርዕስ ነው እና አንዳንድ ሰዎች ማለት ነው በህይወታችን ይመጡና በገዛም ራሳቸው እውነትን የሚመስል ውሸት እያዋሹ የሰውን ህይወት እያበላሹ ለራሳቸውም ነፃነት የሚያጡ ናቸው እነዚህ ውሸታም ሰዎች። ምክንያቱም ውሸት ምንጊዜም ውሸት ስለሆነ እና እግዚአብሔር ውሸታም ሰው አምሰው ወደ ህይወታቸው እንዳይመጣ ሁሉ ጊዜም ጸሎት አድርጎ ሁሉ ጊዜም ጸሎት ያስፈልጋል እና ውሸት በጣም በጣም ብዙ ሰዎች ውሸትን ልስልስ አድርገው እያወሩ በምላሳቸው እውነት አስመስለው እያጣፈጡ እያጣፈጡ እያጣፈጡ እያዋሩ ግን ውስጡ ምንድን ነው? የባብ መርዝ ነው። መርዝ ነው የሚረጩት ማለት ነው በዛ በውስጣቸው። እና ያን ያ መርዝ የሰው ልጅ ህይወት የሚያበላሽ ትልቁ የህይወት እንቅፋት፣ ለእድገታችንም ሆነ ለማንኛውም ለህይወታችን ትልቁ እንቅፋት አስመሳይ ሰዎች፣ ውሸታም ሰዎች ናቸው። ማንኛውም ነገር በዝ በምንኖርበት በዝ ዘመን ማንኛውም ነገር ለማድረግ ኦር ለመወሰን ማለት ነው የምናደርገው በራሳችን ተነሳሽነት በራሳችን ኮንፊደንስ በራሳችን በቃ በራሳችን ከቻን በራሳችን የምናደርገው ነገር ሁሉ ለእኛ ጠቃሚ ነው። ለማንም ሰው ባለማማከር ለማንም ሰው ይሄ ነው ኦር ይሄ ሊሰራ ነው ኦር በሀሳብ እንኳ አግዘኝ ኦር አግዥኝ ማለት አያስፈልግም ከምር ነው የምላችሁ እኔ በህይወት ከደረሰብኝ ነገር ነው የማካፍላችሁ ማለት ነው በጣም በጣም በጣም በጣም ከጎዳኝ ነገር አንጻር ነው ማለት ነው የማወራችሁ እና አንድ ነገር ለማድረግ በራሳችን ተነሳሽነት ቢሆን ይመረጣሉ። ዶቼ በራሳችን በምናደርገው ነገር ሁሉ በቃ ያንን ነገር በራሳችን ለመጨረስ ኦር በራሳችን ለመጀመር መወሰን አለብን። እና አንድን ነገር ለማንም አታማክሩ፣ ለማድረግ አንድ ነገር ለማንም አታማክሩ፣ ለማንም እንዲህ ነው አትበሉ። በራሳችሁ ተነሳሽነት ለመስራት ኦር ለመወሰን ሞክሩ ማለት ነው እና እነዛ ሰዎች እናንተን ለመርዳት ኦር ወደ ህይወታቸው እንርዳቸው ምናምን ብለው ወደ ህይወታቸው ይመጣሉ እና እኛን አጋዥ መስለው ኦር በቃ እኛን ሊረዱ መስለው ወደ ህይወታችን ይመጡና ግን መጨረሻ ላይ ሰብረው ሰባብረው ሰብረው ሰባብረው ነው ትተውን የሚሄዱት ማለት ነው እና እንደዚ ላለመሆን ደግሞ እኛ አንድ ነገር በራሳችን መወሰን አለብን። በራሳችን ኮንፊደንስ መስራት አለብን። አንድ ነገር ደግሞ እንሰራለን ኦር እናደርጋለን ብለን ተወሰንን የማናደርገው ነገር የለም፣ የማንሰራው የለም። ሶ ፍላጎቱ ከኛ ፍላጎቱ ይኖር እንጂ ከኛ የኛ ፍላጎት ትልቅ ለዛ ለምንሰራው በቃ ትልቅ ቦታ ሰጠን፣ ትልቅ ኮንፊደንስ ኖሩን፣ ያንን ስራ ለመስራት የሚያቅተን ኦር የሚገድበን አንዳችም ነገር አይኖርም። እና ወዶቼ የውሸታፍ ሰዎች መጨረሻውም ውሸት ነው። እና ደግሞ እነዚያ ሰዎች የትም ቦታ አይደርሱም። ምክንያቱም ያንን ነገር ሁሉም ነገር የሚያደርጉት በውሸት ስለሆነ የትን ቦታ አይደርሱም። የትን ቦታ መራመድ አይችሉም፣ ኦ አያድጉም? እና ወቶቼ የዛሬው ርዕስ ይሄን ይመስላል። የምወዳችሁ የማከብራችሁ ሰብስክራይብ አድርጉኝ። ወዶቼ በጣም ከፍቶኛል ቻና ላይ ስለተወሰደ ቻና ላይ ስለጠፋብኝ ማለት ነው እና እወዳችኋለሁ፣ አከብራችኋለሁ። የዛሬው ርዕሴ ይህንን ይመስላል። በቀጣይ ያው ጥሩ ጥሩ ነገር እዥ እንደምመጣ ተስፋ አለኝ ተግዚአብሔር ጋር ማለት ነው እና ደህና ሁኑልኝ መልካም ቀን እመኝላችኋለሁ። መሰረት እባላለሁ። ወዳችኋለሁ። አከብራችኋለሁ። ባይባይ